ማራፋያ ቁጥር 115 ላይ ያለ አያ ነው ፈነሲየ ሂ ፎርጎት እረሳው ቢላ አሌይኩም እስማኡን የሚንገልቢኩም በልባችሁ ጆሮ እንድታደምጡ የሚፈልጋችለው አደም የረሳው ምንድን ነው ምንም የሚረሳ ነገር ነው የረሳው የረሳው አላህ ፈነሲየ ረሳ አለ የረሳው ምንድን ነው ቁርአን ውስጥ ቁርአን ውስጥ በርካታ ትእዛዛቶች አሉ። በርካታ ክልከላዎች አሉ። እና እነዚህን ሁሉ በርካታ ትእዛዛትና ክልከላዎች በሆነ አጋጣሚ ሰው ሊራሳ ይችላል። አንዱን ሊራሳ ይችላል። ነገር ግን እንዴት አደም አለይሂ ሰላም ይራሳል? ማለትም አደም እኮ የረሳው ዩ ኖ ለአደም የተሰጠው ቁርአን ብላችሁ አስቡት። ለአደም የተሰጠው ቁርአን

ክልከላ ወንድ ነው። ወላ ተቀረባ ሃዚሂ ሸጀራ ፈተኩና ሚነ ዛሊሚን። ወላ ተቀረባ ሃዚሂ ሸጀራ የሚል አያ ነው የተሰጠው ከአላህ ዘንድ ዳይሬክትሊ። እኛ ቁርአን የደረሰን በመልእክተኛው ዓለይሂ ሰላም አማካኝነት ነው። ሌሎች ቀደምት ህዝቦችና ትውልዶች መልእክት የደረሳቸው የአላህ ሪሳላ የደረሳቸው በመለኮታዊ መገለጥ በኩል ነው። በኪታብ ነው፣ በመልእክተኞች አማካኝነት ነው። አደም ግን ቀጥታ ከአላህ ዘንድ እኮ ነው ያገኘው ኹጥባው። እና የሚገርማችሁ ነገር እንዴት ይረሳል አንድ ትዕዛዝ፣ ወላ ተቀረበ هذه الشجرة فتكون من الظالمين you know ወላ ተቀረበ ሁለታችሁም እንዳትቀርቡ የተባለው አንድ ዛፍ በቃ ሊረሳ የሚችል ነገር አይደለም። ግን አላህ ሱብሃንአላህ እንዴት ረሳ አላለም። አላህ እንዴት ትረሳላችሁ አላላቸው። እናትና አባታችንን እንዴት ትረሳላችሁ አይደለም ያሉት። አላህ ራሱ ፈነሲያን ያሉት እረሳዋል። የሰው ልጅ አደማዊነት ስለ አደም ዐለይ ሰላም ስንነጋገር የአደም ዐለይ ሰላም አባትነትን ብቻ አታስቡ። ማለትም አደም ዐለይ ሰላም ሲባል አደማዊነት፣ ሀዋ በአደማዊነት ውስጥ ነው የምትካተተው። እኔና እናንተ በአደማዊነት ውስጥ ነው የምንካተተው። መላእክቶች ለአደም ሰገዱ ስንል ለአደማዊነት ነው የሰገዱት። ተግባብተናል። ምክንያቱም አደምን ያላቀው ምንድን ነው ብለናል? ሩህ ነው። ሩህ ደግሞ በእናታችንም በአባታችንም ውስጥ ነው ያለው። ተግባብተናል። እንዲሁም በእኛ ውስጥ ሶ ፈነስ ይሄ አለ እረሳ እረሳዋል ይኖ እረሱት አላለም አላህ እረሱት እኮ አይደለም፣ እረሳ ነው ያለው። ለምን በክፍል 11 ላይ እንደተነጋገር ነው وقلنا يا آدم اسكن أنت وزوجك الجنة ሲባል ጀና አንተ እና ሚስትህ ግቡ ሲባል የቤቱ ራስ የቤቱ አስተዳዳሪ ተጠያቂ የመጀመሪያው ተጠያቂ እሱ ነው። አይደም አለ ሰላም ወንድ ነው ተጠያቂ ኃላፊነት መውሰድ ያለበት እሱ ነው። ሴቷ ስታ አሳሳታቸው አይለንም ቁርአን። ሁለቱም ነው ያጠፉት። ነገር ግን ኃላፊነቱን መውሰድ ያለበት ደግሞ እንደዚህ አይነት አያቶች ላይ ሱረቱ ጣሃ ላይ 115ኛው አያ ላይ ሱረቱ ጣሃ ላይ ተጨማሪ አያ እናያለን። አደምን ሲወቅሰው እናያለን አደምን ሪስፖንሲቢሊቲ፣ ሐላፊነቱን መውሰድ የነበረበት አደም ነው። ግን እኮ የሚገርማቸው ነገር ሁለቱም ተማክረው ነው ያደረጉት እና ፈነሲየ ረሳ አለ አላህ። ውዙር ሰጥቶታል ማለት ነው ዑዙር። እኔና እናንተ ብንሆን በፍጹም ልንሰጠው የማንችል ዑዙር ምክንያት ልንሰጠው አንችልም። በዚህ ረሳ ብለን ምክንያት በፍጹም አንሰጥም። ሸይጣን ወሰወሰው ብለን በፍፁም ምክንያት አንሰጥም። አላህ ግን አርሐም ራሒሚን ነው። ከዚህ የምንረዳው ምን መሰላችሁ? እኔና እናንተ ሰዎች ነን፣ እንስታለን። እኔና እናንተ ሰዎች ነን፣ እንረሳለን። እና ልንተላለፍ ይገባል። ልንተላለፍ ግድ ይለናል። ልንሸፋፈን ግድ ይለናል። ፈነስየ ከዛስ ወለም ነጅድ ለሁ ዐዝማ ውስጥ ጤን የሚነካኝ ደግሞ ይሄ ነው። ወለም ነጅድ ለሁ አደምን አላገኘነውም አለ ምን ዐዝማ ቆራጥነትን አላገኘንም። አደም ጋር አላ ቆራጦኑ አላገኘነውም አለ ለምን ዩኖ ወኩላ ወኩላ ሚንሃ ረገደን ሐይቱ ሽእቱማ ተብሎ ተሰቶት ሲያበቃ አንድ የተከለከለው ዛፍ ወላ ተቀረባ ሀዚህ ሸጀራ ጋር መጥቷል እና የዚህ ደግሞ ምክንያቱ ምንድነው? ቆራጥ ሆኖ አላገኘነውም አለ ወለም ነጅድ ለሁ ዓዝማ። ቁርአን የሚገርማቸው ነገር በጣም ባላንስድ የሆነ መጽሐፍ ነው። በጣም ሚዛናዊ የሆነ መጽሐፍ ነው። ባጠፋበት ጊዜ አጥፍተዋል ብሎ ይወቅሳል። ሱረቱል አዕራፍ ላይ ስንመጣ እናያለን። ዛፊቷን አትቅረቡ ብያል፣ ነገርኳችሁ ይሏቸዋል። ለሁለቱም ለወላጆቻችን ይወቅሳቸዋል አላህ። አት ደ ሴም ታይም ደግሞ ተፈጥሯዊ ማንነታቸውን ይገልጽልናል። ተፈጥሯዊ ማንነታቸው መርሳት ነው። ረሳ ተፈጥሯዊ ማንነታቸው ቆራጥ ሆኖ አላገኘ ነው ማለት፣ በሌላ አባባል አላህ ከኛ ምን ይፈልጋል ከተባለ፣ ቆራጥነት። ከወንጀል ለመታቀብ በኃጢአት ባህር ውስጥ ላለመዘፈቅ፣ ደግሞ ደጋግሞ ከእኛ ቆራጥነት ይፈልጋል። ያ ማለት ቆራጥነት ካለ በጊዜ ሂደት ስሜታችንን መቆጣጠር እንችላለን ማለት ነው። The power to control over our emotions ስሜቶቻችንን የመቆጣጠር አቅም አለን ማለት ነው። በሰዓቱ ግን አደም ወለም ነጅድ ለሁ ዓዝማ ቆራጥ ሆኖ አላገኘነውም ማለት ነው። በጣም የሚገርመው ነገር አላህ ሱረት ጣሃ ላይ 117ኛው አያ ላይ ለወላጆቻችን ይህንን አስጠንቅቋቸው ነበር። ፈቁልና ያ አደሙ ለአደም እንዲህ ያል ነው ያ አደሙ አደም ኢነ ሃዛ ይህ አዱውን ለከ ላንተ ጠላትህ ነው። ወሊ ዘውጂከ ለሚስትህም ጠላት ነው። በቀራ ላይ ምን ተነገረን? ፈአዘለሁም ሸይጣኑ አይንሃ አለ። ሸይጣን አሳሳታቸው። ነገር ይሄ የማሳሳት ክስተት ከመፈጠሩ በፊት አላህ ለአደም አንድ ነገር ነግሮታል። ዲስ ኢዝ ዮር ኢነሚ ይህ ያንተ ጠላት ነው። ሃዛ ዐዱውን ለቃ ሃዛ ይስሙ ኢሻራ ነው። ደመንስትራቲቭ አጀክቲቭ ነው። አመልካች ገላጭ ነው። የስም ገላጭ ነው አመልካች አሳይቶታል። በአይኑ አይቶታል። ይብልስም ይሄ ጠላት ነው ተብሏ ይኖ ቢያንስ እኛ እኮ አሁን ሸጣንን አናየውም እኮ አይደል? አናየውም። አላህ ጠላቱን አስተዋውቆታል። ለአንተ ብቻ አደለም ጠላት ወሊ ዘውጂከ ለሚስትም ጠላት ነው። ይህን ነው አደም የረሳው

ለሚስቱ ያለው ጠላትነት ይለያያል። በሌላ አባባል ሸይጣን ለወንድ ያለው ጠላትና ለሴት ያለው ጠላትነት የተለያየ ነው። የቱ ይበልጣል ካላችሁ እኩል ሁለቱን ነው የሚጠላው። እኩል ለሁለቱም ጠላት ነው። ነገር ግን የሴት ሳይኮሎጂ ሌላ ነው፣ የወንድ ሳይኮሎጂ ሌላ ነው። ወንድን ማሳሳት የሚችልበት ሳይኮሎጂ ሌላ ነው፣ መንገድ ሌላ ነው። ሴትን የሚያሳስበት መንገድ ሌላ ነው። ለዛ ነው ኢና ሀዛ አድዉ ለከ ወሊዘውጂ ከብሎ አላ ፈራ ቀበይ ነው ልዩ ጠላትነቱ ለሁለቱም ስፔሲፊካል የተለየ ጠላትነት እንዳለው ነው ያሳየው። እና ፈላ ዩክሪጀነኩማ ሚነል ጀና ከጀና እንዳያስወጣችሁ ፈተሽካ ከጀና ከወጣ ታዝናለህ። ፈተሽካ እና አንዳንድ እስልምናነትን ለመተቸት የሚያስቡ ሰዎች የእስራኤልያት የተተረኩ ታሪኮችን እየጠቀሱ አደም እኮ በጣም አዘን ውስጥ ነበረ ምናምን ይላል። ቁርአን አይልም እንደዛ፣ ቁርአን አይልም። ለማንኛውም ግን ፈነስያ ወለም ነጅድ ለሁ አዝማ የሚለውን ከሱረቱ ጣሃ ለማሳየት ነው የመጣሁት የሱረቱ ሱረቱ ጣሃ ላይ ወደ ሱረቱል በቀራ ስንመለስ ሱረቱል በቀራ ላይ ባለፈው ክፍለ ጊዜ ዘ ፓወር ኦፍ ሸይጣን የሸይጣንን ጉልበት የወስወሳ ጉልበት አንስቼላችሁ ነበር። ሱረቱ አራፍ ላይ ስንደርስ እንዴት እንደወሰወሳቸው ስትራቴጂው ምን እንደነበረ እንቃኛለን። ከሸይጣን ወስወሳ ለመጠበቅ አደምን እንኳን ማሳሳት ችሏል ሸጣን። ከሸጣን ወስወሳ ለመጠበቅ ያለን ብቸኛ አማራጭ መንቃት ነው ብያችሁ ነበር ባለፈው ክፍለ ጊዜ። አዌክኒንግ ኢዝ ዘ ኦንሊ ሶሉሽን፣ ራሳችንን ለመጠበቅ ብቸኛው ነገር ንቁ መሆን መቻል አለብን። ንቁ ለመሆን ደግሞ ቱ ቢ አዌር፣ አዌር ለመሆን ንቁ ለመሆን ሁለት መሰረታዊ ነገሮች ያስፈልጉናል፣ ቢያንስ ሁለት መሰረታዊ ነገሮች ዩኖ ሰልፍ ኮንሽስነስ የሚባል ነገር አለ በሳይኮሎጂ ጥናት ውስጥ። ሰልፍ ኮንሽስነስ እስልምና ግን ቁርአናችን የሚለው ሰልፍ አዌርነስ ነው። ዩኖ ሰልፍ አዌርነስ መንቃት መንቃት ከገፍላ መንቃት ከተኛንበት መንቃት። ሸይጣን የማይወደው ነገር ቢኖር የነቃ ሰው ብልጥ ሰው አይወድም። ሸይጣን ለመንቃት ሁለት መንገዶች አሉ። የሸይጣንን መንገድ ለመረዳት ከሸይጣን ክፋት ለመጠበቅ ሁለት መንገዶች አሉ። አንደኛው ቁርአን ኮኔክሽን ከቁርአን ጋር መተሳሰር ነው። አሁን ስለ ሸይጣን ስለ መላእክት፣ ስለ አደም፣ ስለ መርሳት ቆረጥ ስላለመሆን እያወራ ነው አይደል? እነዚህም በሙሉ ሀሳቦች ያገኘነው ከቁርአን። ቁርአን እኮ እያስታወሰን ያለው ሱረቱል በቀራ ህየቱ ዘኪሩና ሪማይንድ እያደረገችን ነው